ፕሮቴስታንቱን የሚወክል አይደለም። ይህንን አፊርም ላደረግላቸው እችላለሁ። ምክንያቱም የየትኛውንም ነባር የሆኑ የፕሮቴስታንት ምዕመናንን ብንጠይቅ አንዳች ኦርቶዶክስ ላይ የሚደርስ በደል እግዚአብሔር እየተበቀለ ደም እያፈሰሰ እየተበቀለልን ነው ብሎ የሚያስብ ፕሮቴስታንት የለም። የምናነሳቸው ሂስቶሪካል ክሌሞች ሊኖሩ ይችላሉ። እንደዚህ ሆነን ነበር፣ እንደዚህ ሆነን ነበር የምንላቸው ነገሮች ይኖራሉ። እግዚአብሔር ግን ደምን በማፍሰስ ህንፃን በማንደድ ይመልሳል እየሆነ ያለው ነገር የዛ መልስ ነው ብሎ የሚያስብ አንድም ጤነኛ ፕሮቴስታንት የለም። በጣም የገረመኝ ካሴቱ ተቃጠለ፣ በዛ ቤተክርስቲያን ደና። አሁን ቤተክርስቲያኑ ተቃጠለ ኦር ነደደ እና ሌሎች ዳሜጆች ደረሱ። ኦኬ፣ ያኔ ስትሰብክ የነበረው የእውነትን ወንጌል ነው አይደለ? የምትወዳቸው የነበሩ ኦርቶዶክስ ድናለች ብለ አምነህም ነው በዚያ ውስጥ ረጅም ዘመን ስታገለግል የቆየኸው። አንተ ከዛ ስትወጣ ኢሚዲትሊ ወደ አለመዳን ተቀየሩ? ከዛ ጥላቻ አደረ ነው፣ እንደዛ ነው። ድነት እንደሚያስፈልጋቸው የምናምን ከሆነ ሞታቸውን ሰለብሬት እያደረግን እንዴት ወንጌልን እንሰብካለን ማለት እንችላለን? መጥፋታቸውን ሰለብሬት እያደረግን በምን ተአምር ነው ሊሆን የሚችለው እንደዚህ የሚደርስባቸው ጉዳት የማያመን ከሆነ በምን ተአምር ነው እንወዳቸዋለን ክርስቶስም ይወዳቸዋል ልንል የምንችለው ነው ወይስ ኢየሱስ ይወዳቸዋል የሚለው፣ እሱ ይወዳቸዋል፣ እኛ ግን አንወዳቸውም እያልን ነው ያለ ነው። ይሄ ግልጽ ጥላቻ ነው፣ ወንጌል አይደለም። ይሄ ይሄ የፕሮቴስታንትም አቋም አይደለም ኦርቶዶክሳውያን ወንድመቶቻችን፣ የግለሰቡ የግሉ አቋም ነው። ካሴቱ ስብከቶቹ ምናምን ተቃጥሎ ስለነበረ አሁን እዛች እሱ ቆሞ ባገለገለግባት ቤተ ክርስቲያን እንደዚህ አይነት ነገር ስለተፈጠረ በቃ እግዚአብሔር የኔን ጉዳይ እየተበቀለ ነው ብሎ አስቦ የተናገረው ጉዳይ ነው እንጂ ከሱ ጎን ሌሎች ፕሮቴስታንቶች ቆሞ ልክ ነህ፣ ልክ ነህ ያን ማ የተፈጠረውን ነገር እግዚአብሔር ቀን ቀጥሮ እየተበቀለል ነው ሊል የሚችል ጤነኛ ፕሮቴስታንት የለም፣ የለም። ድቤቶችን እናረጋለን፣ ውይይቶችን እናረጋለን። ኦኬ ግን የጠፋችሁ ከእግዚአብሔር መንግስት ቶታሊ የተቆረጣችሁ አድርገን እየተመለከተን አይደለም ዲስከሽን የምናደርገው። ኦኬ፣ ምንቃወማቸው ነገሮች ሊኖሩ ይችላሉ። እሱን ኦብጀክቲቭሊ እንወያያለን እንጂ አንዱ የአንዱን ይሄ መጥፋት በሚመኝ አይነት ሜንታሊቲ ላይ ተቆሞ ሊሰራ የሚችል አንዳቸውን ጌል የለም፣ የለም። ይህንን ሳፖርት የምታደርጉ ፕሮቴስታንቶች ጤናቸው ያሳስበኛል። ኦኬ፣ ሃይማኖቱን ተዉት። ክርስትና እዚህ ምድር ላይ ከመግባቱ በፊት ኢትዮጵያ የሆነ ኖረናል ይ ኖረናል። ቢያንስ ሀገራችን አንድናት ጉርብትና አለ፣ ሌላም ሌላም ነገር አለ። እንደዚህ እየተጠረቃቀሙ የሚመጡ የሃይማኖት ትንቁሳዎች ነግበኔ ነው ነግ በኔ ነው። በጣም አደገኛ ናቸው፣ ጤና ቢስ ናቸው። እንደዚህ አይነት አካሄዶች ሳፖርት ልታደርጉ አይገባም። በቃ ምንም ነገር ይሁን ዋናው ነገር ኦርቶዶክስ ላይ ድረስ እንጂ ተብሎ መሰባሰብ አያስፈልግም፣ በእንደዚህ አይነት ይሹ ላይ ማለት ነው። ስለዚህ ዛሬ ላይ ጤናማ የሆንም ፕሮቴስታንቶች እንደዚህ አይነት ነገሮችን እናወግዛለን። የምንቀበለው ጉዳይ አይደለም። እውነት በርቶልናል ብለን በምናምንበት በእነዚያ እሹዎች ላይ ድስከስ እናደርጋለን። ወደኛ እንድትመጡ እንፈልጋለን። ህይወትን አግኝተናል ብለን በምናምንባቸው ነገሮች ላይ ከእኛ ጋር ህብረት እንድታደርጉ እንፈልጋለን። ሞታችሁን ግን እየናፈቅን አይደለም። ቀሳውስቶቻችሁ እየተገደሉ አይደለም። ማንን ነው የምጠራው? ከሞተ በኋላ ማንን ነው የምጠራው? ኦልሬዲ መሰባሰቢያው ከፈረሰ በኋላ ነው ወይስ መሰባሰቢያው ከተመታ በኋላ? ማረፊያ የለውም እና ብዬ ነው ወደዚህ የምጠራው። ጤነኛ አይደለም እንደዚህ አይነት አካሄድ። ፕሮቴስታንቶች፣ ይህንን የደገፋችሁ ይህንን ንግግር የማታወግዙ ለይቻ ላይም ይህን ንግግር ከተናገረው ግለሰብ ማለት ነው፣ ፈቃደኛ ከሆንክ ንሳ ግባ፣ ንሳ ግባ እግዚአብሔር ያንተን መሰደድ ተበድያለሁ ብለህ የምትቆጥራቸውን ነገሮች መዳን ይገባቸዋል፣ መውጣት አለባቸው ብለህ የምታምናቸውን አካላት ደም በማፍሰስ አይክስም። መጽሐፍ ቅዱስ አይደለም የክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እንዴት ናችሁ? ያሁን እንደሚታወቀው ባለፈው ሳምንትና በዚህኛው ሳምንት በአርሲ ከባድ የሆነ ኦርቶዶክስ ላይ ያነጣጠረ ጭፍጫፋ ግድያ በህፃናት ላይ ጭምር ሳይቀር እየተደረገ እንደሆነ ሰምታችኋል። ሰምተናል። እና ይሄ ነገር ዝም ሊባል አይገባም። ሁላችንም ፍትህ እንጠይቃለን። ኦርቶዶክስ በመሆናቸው ብቻ ግድያ እየተደረገባቸው፣ ጭፍጫፋ እየተደረገባቸው ይህ በጣም የሚያሳዝነው ማለት ነው። ከሆነ ጊዜ በኋላ በነገራችን ላይ ኦርቶዶክስ ተኮር የሆነ ጥቃት በጣም እንደ ባህል እየተያዘ ኖርማል እየሆነ ነው ሁሉ ነገር ልክ ኦርቶዶክስን ማሳደድ እንደ ጽድቅ እንዲቆጠር እስኪያስመስሉ ድረስ ኖርማል እያደረጉት። በተገኙበት ኦርቶዶክሳውያን የሚሳደዱበት ምንም ምክንያት የለም። እርግጥ ነው በክርስቶስን መከራን ብንቀበል መሳደድን ብንቀበልም፣ ግን እንዲሁ ደግሞ አውቶፍ ነው ወይም ደግሞ ያለ ምንም ምክንያት አንድ ሰው ኦርቶዶክስ በመሆኑ ብቻ እንደዚህ አይነት መሳደድ እንደዚህ አይነት ጭፍጫፋ እንደዚህ አይነት ግድያ የዓለም ህዝብ ማወቅ አለበት። ሁላችንም ፍትህ እንጠይቃለን። በአርሲ ለተገደሉ ኦርቶዶክሳውያን ፍትህ እንጠይቃለን። ይህ ቪዲዮ ብዙ ሰዎች ጋር እንዲደርስ ሼር አድርጉልኝ፣ አመሰግናለሁ። ጠራራ ፀሐይ ገብቶ የሚያገለግሉ አሉ፣ ዘጠኝ ሰዓት ደግሞ አሉ፣ አስራ አንድ ሰዓት ደግሞ አሉ። እኚህ ስድስት ሰዓት ናቸው፣ ደም የሰጡ ማለት ነው፣ አንገታቸውን ለሰይፍ የሰጡ ናቸው። እና እግዚአብሔር አምላክ ቤተክርስቲያናችንን ከእንደዚህ አይነት በረከት እንድንሳተፍ ስለፈቀደልን በእውነት ስሙ የተመሰገነ ነው። በነገራችን ላይ ዘመነ ሰማዕታት የሚባለው በአርማንያ አርባ ዘመን ሲሆን ብዙ ሰማዕታት ተቀብለዋል። አርባ ዘመን ነው በአርማንያ ጊዜ ለው። አርማንያ አፖስቶሊክ ቸርች ናት እንደኛ ታውቃላችሁ፣ ኦርየንታል ናት። አርባ ዘመን አሳልፈዋል፣ ቀላል ነገር አይደለም። እንደውም ዮሐንስ አፈወርቅ ይላል ሰማዕትነት አያምልጣችሁ ይላል። በእንተ ቅዱሳት ላይ እንደምናነበው እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሆኑ ሰማዕታት እንማልዳለን ሚ እግዚአብሔር የሰማዕትነትን ስራ ይሰጠን ዘደንም የሚለው ስለዚህ የቤተ ክርስቲያን ስራዋ ሰማዕትነትን ማፍራት በቃ አለቀ ሰማዕት ማለት እኮ ምስክር ለክርስቶስ ምስክር መሆን ነው በሰው ፊት የሚመሰክርልኝን በአባት ፊት ይመሰክርላለሁ ለው ስለዚህ የቤተ ክርስቲያናችን አንዱ ተልእኮ ሰማዕትነት ስለሆነ እንዲህ አይነት በጎ የሆኑ በጠራራ ፀሐይ የሚገኝ ጓደኛ ማን ይገኛል እስቲ አስባችሁታል? የሆነ አደጋ ደርሶ፣ የሆነ ቦታ ደርሶ እፈልግሃለሁ፣ እባክህን ተገኝልኝ፣ ታደምልኝ ብላችሁት ወይ በእናቴ ይቅርታ ሁን አልችልም ምናምን የሚል ሰው ስንሰዋል። እነዚህ ግን ምን አይነት ተገኙ እኮ አለም የተባለው ተገኝተው ደግሞ አንገታቸው የሚሰጡ ምን አይነቶች ናቸው? ሰማዕትነት ማለት ይሄ ነው። በጣም ቤተክርስቲያን። በእርግጥ ይሄ አዲስ ነገሩ አይደለም፣ ዘመነ ዲዮቅልጥያኖስም ሰማዕታት ዘመን ነበር። አይገርምም? ሰማዕትነትን ቀየሩት እኛ ዘመንን ቃል ቀየር ነው እኮ። እነዚህ ግን ዘመንን ቀየሩት። ምን ተባለ? የሰማዕታቱ ዘመን ዘመነ ሰማዕታት ተባለ። የዲቅልጥያኖ ዘመን የተባለው ዘመነ ሰማዕታት። የእኛስ ዘመነ ምን ተባለ? ዘመኑን ቀየር ነው። ሰኞ ሰኞን አልተቀየረም፣ መስከረም መስከረም ነው፣ ሮብ ሮብ ነው፣ እሁድ እሁድ ነው። ምን ተቀየረ? እነዚህ ሰማዕታት ግን ዘመኑን ቀየሩትና ምን ተባለ? ዘመነ ሰማዕታት ተባለ። የሚገርም ነው በጣም ዘመንን መቀየር የሚችል ነው አይታችሁ ሰማዕትነት ማለት ዘመኑን ስሙን ቀየሩት ዘመኑ እነሱ አለ እኛን አሁን እኛም እንደሆነ ነው እኛ ዘመኑ ለወጠን አለባበሳችን ተቀየረ አነጋገራችን ተቀየረ ባህላችን ተቀየረ ውሏችን ተቀየረ ጨካኝ ሆንን አረመኔ ሆንን ተንኮለኛ ሆንን ነገር ሰሪዎች ሆንን እኛ ዘመኑን መሰልን እነ ሰማዕታትስ ገለበጡትና ዘመኑ እነሱ እንዲመስላቸው አደረጉት እግዚአብሔር ስሙ የተመሰገነው ስለዚህ ምን ይባላል ዘመነ ሰማዕታት ዘመኑ ያልቀየረው ሰው ጊዜ ያልቀየረው ሰው ምን አይነት የታደለ ሰው ነው! በጊዜውም ያለ ጊዜውም የሚጸና ክርስቲያን ዘመኑን የቀየረው እነሱ፣ ዘመኑ አልለወጣቸውም። አላውያን ነገሥታት መጥተው አረማውያን ነገሥታት ነግሰው እነሱን ሳይቀየሯቸው፣ እነሱ ግን ቀየሩ፣ ዘመኑን ለወጡት፣ ሰለጠኑበት፣ ዘመኑ አልሰለጠነባቸውም። እኛን እኮ አያያችሁት ነው እዛ ገጠር ያደገ የአብነት ተማሪ ትንሽ የነበረ ሰው እዚህ ከተማ ሲገባ ቃሪያ ሰው አድርጎ ሌላ ሰው ነው የሌለ ጨፋይ ነው ቁርጦ ራሱ ፀጉሩ ይቀየራል። የሚያደርገው ሎቲን ሁሉ ይቀየራል። እንዴት እንደሚያናፋ ብታዩት እንዴት እንደምንቀይር ዘመኑ እኮ ይቀይረናል እኛን። እነሱ ግን ዘመኑን ቀይሩ። ስለዚህ ምን ተባለ? ዘመነ ሰማዕታት። ዛሬም የአርሲ ሰማዕታት ያሳዩን፣ አንዱ በዲዮቅልጥያኖስ ዘመን የነበረውን ዘመን አሳዩ። በውድቅ ትለሊት ከአንድ ቤተሰብ አምስት ሰው ማጣት እንዴት እንደሚከፍር ተመልከቱ። ምን ያክል ኦርቶዶክስነት ዋጋ እንደሚያስከፍል፣ ቀትር ጌታቸው ፈልጓቸው፣ አምላካቸው ፈልጓቸው ሰራተኛ ሁኑኝ፣ ግቡ የሆነን አትክልት ኮትኩቱልኝ ሲላቸው፣ ቀትር ላይ ገብተው ጠራራ ፀሐይ ላይ ሰማዕት የሆኑ ክርስቲያኖች። የማቴዎስ ወንጌል ምዕራፍ 20 ላይ ያገኘ ነው። በስድስት ሰዓት ወጥቶ አይደል የሚለው? በስድስት ሰዓት ወጥቶ ፈለገ አገኛቸው። የቀትር ሰማዕታት ናቸው ለቤተክርስቲያን። እነዚህ በብርቆች አይደሉ ናቸው። ይሄው ጊዮርጊስ ሰማዕቱ አለ። እኛ ሀገር ብቻ ያለ ሰው የሚመስለው ሰው አለ። ጊዮርጊስ ሰማዕት አለ ሚናስ ሰማዕቱ አለ ሕይወቱ አለን። እኛ ጊዮርጊስ ስንት ጊዜ ሞተ? ሶስት ጊዜ ሞተ፣ ሶስት ጊዜ ተነሳ። ማን አስነሳው? ክርስቶስ አስነሳው። ሰባ ነግሥታትን ብቻውን ቀጥ ብሎ ቆሞ አነውቱ ክርስቲያን የክርስቲያን ነኝ ብሎ ስለዚህ የቤተክርስቲያን ጌጦች ናቸው። በመጨረሻ እንዳላረዝምባችሁ ቅዳሴ ማርያም እንደሚለው ማጠቃለያው ላይ እናንተ የክርስቲያን ወገኖች ወይ በዚች ቀን እንደተሰበሰባችሁ ነፃ በምታወጣ በኢየሩሳሌም ይሰብስባችሁ ይለናል። የት ናት ነፃ በምታወጣ ኢየሩሳሌም? አሜሪካ እኮ አደለች፣ ቻይና አደለችም እኮ፣ አውሮፓም አደለ። ነፃ በምታወጣ በኢየሩሳሌም ያለው እች ምድራዊቷ ቴልአቪቭን አይደለም ይነግረን። ምንድ ነው የሚነግረን? በሰማይቷ ኢየሩሳሌም ያግባችሁ። እዛ ማን አለ? የካህናት አለቃ ወዳለበት ምድራዊ ሚስክሮስ አለበት ያስተማሩ የሐዋርያት ማህበር ካለ በኋላ ምን ይላል ቀጥሎ? ድል የነሱ የሰማዕታት ማህበር ነው የሚለው። እኛ እዛ ነው የምንገባው። ይህ ሀዳፊ ነፍስ ነው ነገራችን ላይ። ሀዳፊ ነፍስ ማለት የነፍስ መሸጋገሪያ ማለት ነው። የነፍስ ሽግግሯ ነው፣ በቃ የምታልፈ ወደዛ ነው። ቅዳሴውን ማጠቃላይ እኮ እንደዚህ የሚለው እናንተ የክርስቲያን ወገኖች ሆይ ነው የሚለው። ደሞ እኮ ፊቱን ወደኛ ዙሮ ነው ካሉ እንደዚህ የሚለው ድንግሎ ያሳስብ የሚለው ለሀጣን አይደለም ለጻድቃን፣ ለሀጣን አሳስቢ፣ ለንጹህ ለተዳደፉት አሳስቢ የሚለው ፊቱ ወደ ምስራቅ አዙሮ ነው ይህን የሚናገርገው፣ ወደኛ አዙሮ ነው እናንተ የክርስቲያን ወገኖች ነው የሚለው። በዚች ቀን እንደተሰበሰባችሁ ነፃ በምታወጣ በኢየሩሳሌም የሚሰብስባችሁ ነው የሚለው። ስለዚህ የአርሲ ሰማዕታት የትን ያሉት አሁን ነፃ በምታወጣ በኢየሩሳሌም ምን ባሉበት ደሌ ነሱ የሰማዕታት ማህበር ወዳሉበት ተሰበሰቡ። የእነዚህ በረከት እግዚአብሔር አምላክ ይክፈለን። ስለዚህ እነዚህን መርዳት፣ እነዚህን ማገዝ፣ ለእነዚህ ድምፅ መሆን ማለት እንደ እንደው ግዴታ የምናብ ልወጣ ሳይሆን መንፈሳዊ ግዴታ ጭምር። በጣም ሰፊ ሰዓት ሰጥተን በዚህ ጋ ባለፈው ስለ ተማማርን እንዳልገልባችሁ ጊዜ እንጂ በጣም ስለ ሰማዕትነት ደጋግመን ደጋግመን ብናወረው አያልቅም። በቃ ሰማዕትነት ሶስት ደረጃዎች አሉት። አረንጓዴ ሰማዕትነት አለ፣ ነጭ ሰማዕትነት አለ፣ ቀይ ሰማዕትነት አለ። አረንጓዴ ሰማዕትነት ማለት ጊዜን፣ ሰዓትን ወስኖ ሰጥቶ እግዚአብሔር ማገልገል። ይሄው አሁን የምናደርገው ወንድሞቻችን በውጭ ሀገር ያሉ አለነ ፋሲካ በቃ አለቀ ጊዜ መሰዋት። ማህሌ ስንሄድ ቅዳሴ ስንሄድ የእረፍት ሰዓታችንን የምንዝናናበትን ለዓለም የምንሰጣውን ጊዜ ትተን ወደ ቤተ ክርስቲያን ስንሰጥ ይሄ አረንጓዴ ስማት ነው ይባላል። አሁን እቺ ዳገት የሆነችብን ሰዎች አለ፣ የምታውቁ ናችሁ። እችን እንኳን ለመሆን ክርስቲያን እንኳን ለመሆን ዳገት ሆኖብን፣ ለማስቀደስ መከራ ነው፣ ለመጾም መከራ ነው፣ ማህሌ ለመቆም መከራ ነው። ማነው እባካቸው ሚዩት ያላደረገ ሰው? ድንግል ሆይ ሚዩት አድርጉ። ስለዚህ ይሄ ሁሉ መከራ የሆነብን ሰዎች አለን፣ ግን ይሄኛው አረንጓዴ ሚዩት አድርጓቸው። ይሄ አረንጓዴው ሰማዕትነት ነው፣ ጊዜን መሰዋት ነው። አሁን እኛ እያደረግን ያለችን አረንጓዴዋን ነው። እሺ አሁን አንዳንድ ሰው በጣም ትልቅ ያደረግን ነገር እንዳይመስለው፣ ምኖ አካበዳችሁት አካበዳችሁ የሚል ሰው አለ። ምን እንደዚህ ያስጮሃችሁ ነው የሚል ሰው አለ። ይሄ አረንጓዴ ሰማዕትነት ነው። ጊዜን እኮ ነው የሰጠነው። በጣም ብንዘልቅ እኮ ገንዘብ እንደምንሰጠው እነሱን መርዳት ማገዝ ነው፣ እውቅና መስጠት ነው። ከዛ ቤተክርስቲያን ደግሞ አውጃ ደግሞ በስንክሳሯ፣ በነገራችን ስንክሳር ኦፕን ቡክ ነው፣ አለም ይባል ክሎዝድ ቡክ አይደለም ኦፕን ቡክ ነው። ምን ማለት ነው? ሰማዕታት በመጡ ቁጥር ይጨመራል። አይሲስ የገደላቸው ኢትዮጵያን አላለም። የኤሪትራን ባህር ላይ ይጨመራል እንጂ ሰማት ነት እኮ በቃ ይኸው፣ ጊዮርጊስ አበቃ፣ ከአሁን በኋላ ሰማት የሚባል ክርስቲያን የለም እኮ አይባልም። ነገ የሚጨፈጨፉ አሉ፣ ነገ የሚሞቱ አሉ። ስንክሳር ኦፕን ቡክ ነው፣ ክፍት መጽሐፍ ነው። ተአምረ ማርያም ክፍት መጻፍ ነው። ድንግል ማርያም አሁንም ተአምር ባደረገች ቁጥር ይጨመራል፣ አያልቅም። የተአምረ ማርያም ያንገሸገሸው ትውልድ ማለት ነው። ገና ይጨምራል እኮ የድንግል ማርያም ተአምር እኮ አላበቃም። ከዚህ በኋላ ድንግል ማርያም ተአምር አታደርግም እኮ አይባልም። የታመነ ተአምር ሲሆን በሊቃውንቱ ጉባኤ ታይቶ በቅዱስ ሲኖዶስ ጸድቆ እኮ ይጻፋል። እኚህ ደሞ ሰማዕታት ደሞ ይጻፋሉ። ስንክሳር ላይኩ ግብጽ አስገብታለችኩ ስንክሳራ በ21 የተገደሉባት በአይሲስ የተገደሉባት የታረዱባትን ስንክሳር ላይ ጽፋለች፣ አስገብታቸዋለች። ያ ብቻ አይደለም ሰፈራቸውን የሰማዕታት መንደርኩ ብለዋለች። ሰፈሩ ይቀይራል። የአንድ ሰፈር ልጆች ስለነበሩ ሰፈሩ እራሱ የሰማዕታት ሰፈር ነው የተባለው። ይቀየር ይሄ አረንጓዴ ሰማት አሁን እኛ የምናደርገው በሙሉ ቻሌንጃችን ድምጽ ማሰማታችን ለሚገባቸው አካላት ለዓለም መንግስታት ሁሉ ማሳወቃችን ይሄ አረንጓዴ ሰማትነት ነጭ ሰማትነትስ ልክ እንደ እንጦንስ እንደ መቃርስ ንብረቴን ማቄን ጨርቄን ሀገሬን ንብረቴን ሳይሉ ለድሃ መጽቶ መመነን ነጭ በርግጥ ይሄ በአራዳ ቋንቋ መጥቷል መሰለኝ እሱ እኮ ነጭ ነው ሲባል ያው ድሃ ነው ምንም ነገር የለውም እንደማለት ነው ግን ይሄ በሰማዕትነት ስናስበው ደግሞ ነጭ ሰማዕትነት ማለት ይሄ ነው። ሁሉን ነገር እርግፍ አርጎ በመነን እንደ እንጦንስ እንደ መቃርስ ልብሴ የለ ማቄ የለ ንብረቴ የለ ምን የለ ምን የለ ለድሃ መጽቶ ድጋሚ እንኳን መተን እንዳታገኘው የለም እንዳታስበው ወደ ኋላ ምትመንንበት ነው። ይሄ አረንጉ ነጭ ሰማዕትነት ነው። ቀይ ሰማዕትነት አሁን ነው አንገትን፣ እግርን፣ ሰውነትን ለክርስቶስ ሰጥቶ በሰማዕትነት በሰይፍ በእሳት ተቃጥሎ ማረፍን፣ ይሄ ቀይ ሰማዕትነት ነው። ዛሬ ያከበርናቸው ያለው ከኛ ሁለት ደረጃ ዘለው በቀጥር የተገኙ የአርሲ ሰማዕታት ቀይ ሰማዕታትን ነው። በረከታቸው ይደርብን። እግዚአብሔር ይስጥልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ።